ቆ የተኛን ቢቀሰቅሱት አይነቃም። ከትላንት ወደ ያዙን ልቀቆኝ ሩታ ታማለች እያለ ነበር አብርሽ ማለት ነው። ትላንትና ሲያገኛት ጋሽዬ እንኳን ጠይቀዋት አልተሻለሽ ወይ ብለው ማለት ነው። እሱ ግን እንዴት ነሽ ደህና ነሽ እንኳን አላላት። ሰላም ፋሚሊ እንዴት ናቸው? ደህና ናቸው። አብርሽ አንተ የምር የምር የምር አንተ የሷ ጤንነት ቢያሳስብክ ማለት ነው አንተ ተደፍተ ይቅርታ ጠይቃት ነበር። አትፍች ያለው በድ ይያለው ጥፋቴ ገብቶኛል። ጋሽዬ ነግረውክ ሰው በራስክ ማለት ነውና አንተ ደግሞ የልብ ቲቪ ታቃላ ቲቪ ትንትን ውስጥ ላይ ስላለ ያለ ያን ማድረግ አትችልም እና እስከም እሷ እመሟን ነግራክ ሳይሆን ግልጽት አድርግልኝ ሳይሆን ግልጽት አድርግልኝም ብለክ ሳይሆን እራስህ ሊገባህ ይገባል ማለት ነው። ለእራስህ ሊገባህ ይገባል የእሷ እመም። አንተ ግን ሊገባህ ካልቻለም አንተ የታየክ ኦዲየንስ ይጠላኛል፣ ኦዲየንስ አይወደኝም፣ በኦዲየንስ ላይ መጥፎ ነገር እያረግሽብኝ ነው ምናምን በቃይ ነው የአንተ እንትን ወሬ ማለት ነው እና ለማንኛውም አንተ ለማን ራስን በደንብ አድርገው አዳምጠው ከዛ በኋላ ይገባሃል፣ የእሷ አመም ማለት ነው። ዛሬ ካልገባክ እሷ አሁንም በራስክ እንድመጣ እንጂ ሰው አስቸግረ ወይ ሰው መክሮክ ምናምን አንተ አውቀ ካልነቃም ብለክ ነው ተኝተክ ነው ማለት ነው እያወክ እና በዚህ ልክ ባቶን አሪፍ ነው። ለትዳር ክብር ይኑረ ትዳር ቀልድ አይደለም ማለት ነው እና